የትምህርት ጥራትን በማስጠበቅ ለሀገር ብልፅግና መረጋገጥ በትኩረት እየተሠራ መሆኑ ተገለፀ። የከምባታ ዞን ትምህርት መምሪያም ከኬቲ ዘድ ኦቪሲና ከሆልት ኢንተርናሽናል ድርጅት ጋር በመተባበር ያዘጋጁት የከምባታ ዞን የትምህርት ሪፎርም ንቅናቄ መድረክ በሽንሽቾ ከተማ ተካሂዷል። በመድረኩ የተገኙት የከምባታ ዞን ዋና አስተዳዳሪ የተከበሩ አቶ አረጋሼቱም በዞኑ በትምህርት ዘርፍ መሠራት ያለባቸውን ተግባራት በመለየት የተቀመጡ የትምህርት የልማት ግቦችን ለማሳካት በ ትኩረት እየተሰራ መሆኑን ተናግረዋል። የዛሬ መድረክ ባለፈው ከዛሬ ሶስት አራት ሳምንት ገደማ አካባቢ የከንባታ ዞን የትምህርት ንቅናቄ ሪፎርም መድረክ ላይ ውይይት አድርገናል። ምን ምን ስራዎችን እንደምንሰራ፣ ምን ውጤት እንደምንጠብቅ እስካሁን ያለው አፈያጸም በዞናችን ያለው የትምህርት ውጤት አፈያጸም ከቅድመ አንደኛ እስከ ዩኒቨርሲቲ ማግቢያ ፈተና ድረስ ያለው ውጤት እንደሚመስል ተነጋግረን ነበር። ያንን ከተነጋገረን በኋላ የቀጣይ የምንስራቸውንም ስራዎች ለይተናል። ከለየናቸው ስራዎች አንዱ በቅድመ አንደኛ ትምህርት ቤቶች ላይ ልዩ ትኩረት ሰጥተን ቅድመ አንደኛ ትምህርት ቤት ተማሪዎችን በደረጃቸው ብቁ የሆነ እውቀት እንዲይዙ፣ ብቁ የሆነ ግንዛቤ እንዲኖራቸው የማድረግ ስራ መስራት አለብን ብለን ተግባብተን ነበር። ለዚህ ምን ምን እንደሚያስፈልግ ነው ለየት ነበር። የሚያስፈልገውን ግብዓት ትምህርት ቤቶች፣ አመቻቾች፣ ህብረተሰቡ ለነዚህ ልጆች ምን ማድረግ እንዳለበት፣ እነዚህ ነገሮች በዝርዝር ተነጋግረን ነው። እየተለያየ ነው ይሄንን ያን የተግባባነውን ነገር ወደ ተግባር የምንቀይርበትን ምክክር ያደረግንበት መድረክ ነው የዛሬ መድረክ። በዞኑ የተጀመረው የከንባታ የትምህርት ሪፎርም ንቅናቄ የትምህርት ጥራትን በማረጋገጥ የሰለጠነና ለሀገር ሁለንተናዊ እድገት ተስፋ የሚሆን ትውልድ ለመፍጠር ያለው ሚና የጎላ በመሆኑ በሁሉም አካባቢዎች የሚተገበር እንደሆነም የዞኑ ዋና አስተዳዳሪ የተከበሩ አቶ አረገሼቱም ገልጸዋል። ከንባታ ዞን የትምህርት ንቅናቄ በዞናችን በሁሉም አካባቢዎች የሚተገበርና በትምህርት ላይ መሰረታዊ ለውጥ የሚያመጣ ነው። በተለይ በቅድመ አንደኛ ላይ ወደ አንደኛ ክፍል ከመሸጋገራቸው በፊት ማወቅ የሚገባቸው ፊደል ለይተው፣ ቃል መስርተው፣ ሀረግ መስርተው፣ አረፍተ ነገር መስርተው ከዛ አካባቢያቸውን በደንብ አውቀው ስለ አካባቢያቸውን ተረድተው ወደ አንደኛ ክፍል እንዲሸጋገሩ ማድረግ የሚያስችል ስራ የሚሰራበት ነው። ስለዚህ እሱ ላይ ልዩ ትኩረት ሰጠን ማለት ቅድመ አንደኛ ላይ ልዩ ትኩረት ሰጥተን ሰራን ማለት። ወደ አንደኛ ክፍል ሲገቡ እና ከዛ በላይ ባሉ ክፍሎች ውስጥ ሳይቸገሩ በክፍላቸው ውስጥ የሚሰጡትን ትምህርቶች የሚረዱ ተማሪዎችን የምንፈጥርበት ነው። ስለዚህ እዚህ ላይ ልዩ ትኩረት ሰጥተን እንሰራለን ብለን በተግባባ ነው መስራት ያንን የምንሰራበትን መንገድ ላይ የምንፈጸመው የምንሰራበት አቅጣጫ ላይ የተግባባንበት ነው። በትምህርት ዘርፍ ያጋጠሙ ችግሮችን በመቅረፍ የሚፈለገውን ውጤት ለማስመዝገብ ትኩረት ሰጥቶ ጠንካራ ስራዎችን መስራት ብቸኛው አማራጭ ነው ያሉት የከምባታ ዞን ዋና አስተዳዳሪም፣ ለዚህም ስኬታማነት የትምህርት ማህበረሰብና ሁሉም ባለድርሻ አካላት በጋራ እንዲሰሩም ጥሪ አስተላልፈዋል። ቀጣይ ይሰለጠናል ለሀገር ተስፋ የሚሆን ሀገርን የሚያለማ ትውልድ ለመፍጠር ቡቃያ ደረጃ የሚንኮትኩትበት ስለሆነ ትምህርት ላይ ባለድርሻ አካላት በመሰረታዊነት ሶስት ናቸው። ተማሪዎች አሉ፣ መምህራን አሉ፣ ህብረተሰቡ አለ። እነዚህ ሶስቱ ባለድርሻ አካላት ከተቀናጁ ትምህርት ውጤታማ ይሆናል። ስለዚህ መምህራን በሚያሳዩት መንገድ ነው ተማሪዎች የሚሄዱት። ለነሱ ያለኝ መልእክት፣ እነዚህ የነገ ትውልድ የሆኑ ተማሪዎችን የመገንባት ኃላፊነት የእናንተ ስለሆነ ይህን ኃላፊነታችሁን በአደራ መንገድ በአደራ መልክ የያዛችሁ ትልቅ አደራ ስለሆነ አደራችሁን በጀመራችሁት መንገድ በታማኝነት እንዲወጡ እንድትወጡ ማለት ፈልጋለሁ። ህብረተሰቡም ደግሞ ማምራንም ልጆቹንም መደገፍ ይኖርበታል። ተማሪዎችም ደግሞ በልዩ ፍላጎት ትምህርታቸውን መከታተል ያለባቸው፣ ትምህርት የሁሉም ነገር መሰረት ነው። የሃይማኖት ተቋማትም መምህራኑንም ተማሪዎቹንም ህብረተሰቡንም ትምህርት ለትኩረት እንዲሰጡ በማነቃቃት ሞራልን በመገንባት ስራ መስራት ይጠበቅባቸዋል የሚል ሀሳብ ስላለኝ ነው። የከንባታ ዞን ትምህርት መምሪያ ኃላፊ አቶ ግርማ ጊቻሞ በበኩላቸው የመድረኩ ዋና ዓላማ በዞኑ ያጋጠመውን የትምህርት ስብራትን ለመጠገን በቀጣይ ከባለድርሻ አካላት ጋር በቅንጅት ለመስራት በማለም የተዘጋጀ መድረክ እንደሆነ ተናግረዋል። የዛሬ መድረክ ዋናው ዓላማ ያው አጠቃላይ እንደ ሀገርም እንደ ዞናችንም የገጠመውን የትምህርት ስብረት ለመጠገን የተለያ የተለየ ስትራቴጂ እንደ ዞናችን ቀይሰን ከየርም ወይም የከንባታ ኢጁኬሽን ሪፎርም ሙቭመንት እንል ሰነድ አዘጋጅተን በዚያ ሰነድ ደግሞ በወልት ኢንተርናሽናል አቅርበን ከተራደው ድርጅት ስለሆነ ተቀባይነትን አግኝቶ ባለፈው መጋቢት 13 ላይ ሁሉም የዞን ካቢኔ፣ የዞን አስተባባሪ፣ የወረዳ ማዕቀሮች ባሉበት ያው ሰነዱ በንቅናቄ መልክ ቀርበዋል። ያን ሰነድ ግን በጣም ትልቅ ፕሮጀክት ስለሆነ ይህም ፕሮጀክት መሬት ላይ ለማሳረፍ ምን ማድረግ አለብን ብለን ዛሬ በዋናነት የተፈጠረው መድረክ የዛ የከምባታ ትምህርት ሪፎርም የትምህርት ሪፎርም ንቅናቄ የማስፈጸሚያ እቅድ ነው። ማስፈጸሚያ እቅዱንም አንደኛ የዞኑ አስተባባሪዎች አሉ። የወረዳ ደግሞ አስተዳደርና ፓርቲ ጽህፈት ቤት ኃላፊዎችን ወደዚህ በመሳብ በዚሁ መነሻ ያው ሰፊ በማስፈጸሚያ እቅዱ ማስፈጸሚያ እቅድ ዓላማ አለው፣ ግብ አለው። ያው ይህን ዓላማና ግቡን በምናየበት ጊዜ በአጠቃላይ በቅድመ መደበኛ ደረጃ ላይ ተማሪዎችን ማብቃትና ወደሚቀጥለው ቀጥለው ደረጃ ማሸጋገር ነው። ለዚህ ደግሞ የሚያስፈልጉ በርካታ ነገሮች ይኖራሉ። ከግብያት አንጻር፣ ከሞንቶሰሪ አንጻር እንዲሁም ደግሞ ከትምህርት ቤት ግንባታዎች አንጻር ከሌሎችም እነዚህንና መሰል አላማዎችን ወደ ግብ ለመቀየር ታሳቢ የተደረገ የማስፈጸሚያ እቅድ ነው የምል አሰባለን። በትምህርት ዘርፍ የተሻለ ውጤት ለማስመዝገብ ከዞን እስከ ታችኛው መዋቅር ጠንካራ ተግባራት ይከናወናሉ፣ ያሉት አቶ ግርማ ጊቻሞ፣ በዚህም ሁሉም የበኩሉን አስተዋጽኦ ማበረከት ይገባል ብለዋል። ከዚህ መድረክ በኋላ የሚጠበቀው ነገር አንደኛ የማስፈጸሚያ እቅዱ ብቻ ሳይሆን ዋና ሰነዱም ካውንስል አለው። ለዚህ ካንስል አለው ከዚህ በኋላ የሚጠበቀው አንደኛ ቴክኒክ ካውንስሉን ማቋቋም ነው በወረዳ ደረጃ። ሁለተኛ ደረጃ ደግሞ ታክስ ፎርስ ወይም ደግሞ ቴክኒክ ኮሚቴን እና ማቋቋም ነው። እና በዚህ መነሻ እነዚህን ኮሚቴዎችን ለማቋቋም በየደረጃው ደግሞ የሚመለከታቸው ባለድርሻ አካላት በወረዳ ደረጃ ላይ በስፋት የሚሳተፉባቸው የተለያዩ መድረኮች አሉ። በወረዳ ደረጃ አለ፣ በቀበሌ አለ፣ በትምህርት ቤት ደረጃ አለ። እዛ የተለያዩ ነገሮችን ለመጠቀም ነው። የዞኑ ታክስ ፎርስ ከነገ ጀምሮ ስራ ላይ ይገባል። ለምሳሌ ነገ በዚህ በማስፈጸሚያ እቅዱ ላይ የዞኑ ታክስ ፎርስ ወይም ደግሞ የዞኑ ወረዳን የሚደግፍ ባለሙያ በዚህ ግንዛቤ ይፈጠራል። ያን ግንዛቤ ይዞ ወደታች ይወርድና አጠቃላይ ንቅናቄውን ይመራል የሚል ሀሳብ ነው። የሚጠበቀውን ውጤት ይሄ ነው። ከዛ በኋላ ደግሞ ከግንዛቤ በኋላ መጨረሻ ላይ የሚመጣው ኦልሬዲ ወደ ተግባር መግባት በሆልት ኢንተርናሽናል ኢትዮጵያ የፕሮግራሞች ዋና መሪ አቶ አሊ አመንቴ ድርጅቱ በዋናነት በከንባታ ዞን የትምህርት ዘርፍን ከመደገፍ አኳያ በቅድመ አንደኛ ደረጃ ትምህርት ላይ ሰፊ ስራዎችን እየሰራ እንደሚገኝ ጠቅሰው ተግባሩም በቀጣይ ተጠናክሮ እንደሚቀጥልም ተናግረዋል። ከንባታ ዞን በዋናነት የትምህርት ስራ ነው የምንደግፈው። በተለይ የቅድመ አንደኛ ትምህርት በሁሉም የመንግስት ትምህርት ቤቶች እንድስፋፋ ከኬቲዚ ኦቪሲ ጋር በመሆን ጥሩ ተመክሮዎችን ኬቲዚ ኦቪሲ ጋር ያለውን የቅድሚያ አንደኛ ላይ ያለው የተመክሮ በሁሉም የመንግስት ትምህርት ቤቶች ላይ እንደስፋፋ የትምህርት ጥራትንም ከማረጋገጥ አንጻር በተለይ መምህራንን የመምህራንን አቅም ከማጎልበት ጋር ተያይዞ ሁሉም በመንግስት ትምህርት ቤቶች ላይ ያሉትን የቅድሚያ አንደኛ መምህራንን ከማሰልጠን ይህንን እያገዝን ነው የምንገኘው። እንግዲህ ላለፉት አራት አመታት ወደ አራት መቶ የሚሆኑ ቅድሚያ አንደኛ መምህራንን አሰልጥነን መቶ ሰማንያ አምስት የሚሆኑ የመንግስት ቅድሚያ አንደኛ ላይ እነ ኬቲዚ ኦፊስ ጋር ያለውን የቅድሚያ አንደኛ ተሞክሮ እንዲስፋፋ እያደረግን ያለ ነው። ከዚህ ጋር ተያይዞም ውጤቱን እየለካን ነው፣ በተለይ በክትትልና ግምገማ እሱንም እየለካን ነው ያለ ነው። ከዚህ ጋር ተያይዞ እየመጣ ያለው ለውጥ በጣም አበረታች ነው። የኬቲዜድ ኦቪሲ ዳይሬክተር አቶ ወንድማለም ደሳለኝ ተቋሙ በከምባታ ዞን የትምህርት ጥራትን ለማረጋገጥ የአምስት አመት እቅድ በመንደፍ በመስራት ላይ እንደሚገኝ ተናግረዋል። ኬቲዜድ ኦቪሲ በተለይም በከምባታ ዞን የትምህርት ጥራትን ለማረጋገጥና ትምህርትን ለሁሉም ለማዳረስ የአምስት አመት ስትራቴጂክ እቅድ ከዞኑ መንግስት ጋር በመተባበር ባለፈው ኬርም ካውንስል ወይም የከምባታ ኤጁኬሽን ሪፎርም ሙቭመንት ካውንስል ተቋቁሟል። ካውንስሉ የተመሰረተውም ሁሉም ሕጻናት የትምህርት እድል እንዲያገኙ በዞናችን በሁሉም አካባቢዎች ጥራት ያለው ትምህርት፣ ጥራት ያለው መሰረተ ልማት አግኝተው ብቁና ንቁ የሆኑ ሕጻናቶችን ለመፍጠር ነው። እየሰራ ያለ ነው። የአምስት ዓመት እቅድ ይፋ ተደርጎ ዛሬ ደግሞ የማስፈጸሚያ እቅዱን ላይ ውይይት ተደርጎ ከዛሬ ጀምሮ ወደ ስራ የገባንበት ቀን ነው ማለት ነው። ኬቲዜድ ኦቪሲ ግብረሰናይ ድርጅት በቅድመ አንደኛ ደረጃ ትምህርት ላይ መምህራንን በማሰልጠን የትምህርት መረጃና መገልገያ መሳሪያዎችን በማቅረብና በልጆች ስርዓተ ምግብ ላይ በርካታ ስራዎችን መስራቱን አቶ ወንድምአለም ደሳለኝ ገልጸዋል። ትምህርት ስርዓትን ለማረጋገጥ አንዱ የትምህርት ግብአት ነው። የትምህርት ግብአትን በተለይም ለቅድመ አንደኛ በአካባቢውም እንደ ክልልም የሚያመርቱ ተቋማት የሉም። ይህን ተቋም በሽንሽቾ ከተማ በብራይት ቪዥን ሴንተር የቅድመ አንደኛ ወይም የቀዳማዊ ልጅነት መርጃ መሳሪያዎችን እያመረት ነው የምንገኘው። ሁለተኛው ማሰልጠኛ ተቋም አቋቁመናል። እነዚህ መምህራኖችን የትምህርት አመራሮችን የምናሰለጥንበትና እንዲሁም አጋር አካላት ጋር ደግሞ የጋራ ምክክር የምናደርግበት ማዕከልም አለን። የትምህርት ስራ ከስርዓተ ምግብ ጋርም የተሳሰረ ነው። የአይምሮ እድገት በእውቀት ብቻ በምግብም ስለሚገነባ ስርዓተ ምግብን ለማሻሻል የማህበረሰብ መማመሪያ ማዕከል ተቋቁመናል። እንግዲህ መማማሪያ ማዕከል፣ ማምረቻ፣ ማስተማሪያ እና በአጠቃላይ እንደ ተቋም አደራጅተን አገልግሎት እየሰጠን ነው የምንገኘው። በህፃናት ወላጆች ላይም እየሰራ ነው የምንገኘው፣ በማህበረሰቡ ላይም። በመድረኩም የከንባታ ዞንን የትምህርት ሪፎርም ንቅናቄን በቅንጅታዊ አሰራር ተግባራዊ ለማድረግ የዞኑ አስተዳደር እና በዞኑ የሚገኙ የወረዳና የከተማ አስተዳደሮች የመግባቢያ ሰነድ ተፈራርመዋል።